ወዮ ወዮ ወዮ ባላችሁ ዛንድሮ ነፂ አሁንም ተስፋ አልቆረጠችሁም፣ በአብርሽ ተስፋ አልቆረጠችውም። ባለፈው ወደ ራሴ ተመልሽ ያደው በቃኝ ወደ ነሱ ህይወት አልመጣም ብላ ነበረች። አሁን እንዴት መጣች ታዲያ? የሱ ፎቶ ይዛ እንዴት መጣች? አርጎድኖ ዛንድሮ። ሰላም ሰላም፣ ጤና ይስጥልኝ ውድና ወድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ለእንዳና ናችሁ እኔ ዳና ነኝ እግዚአብሔር ይመስገን ያለው የኔ የኔ የኔ ውድ ቤተሰቦቼ ማለት ነው። ባካችሁ ሰብስክራይብ እያደረጋችሁኝ ይጋብራታቴ ማለት ነው። ቪዲዮ ታያላችሁ ግን ሰብስክራይብ እያደረጋችሁ አይደለም። ሰብስክራይብ አድርጉኝ ማለት ነው። እንግዲህ ደግሞ ተመልሼ በአዲስ ነገር መጥቻለሁ ማለት ነው። አራዛንድሮ ሳቁ ሳቁ። የምር አትናደዱ እንዴ።

አሁን ደስተኛ ነኝ፣ ወደ ራሴ ተመልሻለሁ ብለሽ ነበረ። ዛሬ እንዴት መጣሽ ተመልሰሽ ማለት ነው? ወደዚህ ተመልሰሽ ትመጣለሽ? አይ ከአሁን በኋላ ወደ ራሴ ይመለሳለሁ የሰውን ሕይወቱን መበጥበጥ አልፈልግም ብለሽ ይቅርታ ጠይቀሽ አሁን ደግሞ መልሰስ መተሻል ማለት ነው። በሰላም ነው ግን አረ፣ ምን ጉድ ነው! አረ ተው ሴቶች የምር ራሳችሁን አስከብሩ። በቃ ሴትነታችሁን አስከብሩ። የምር እንዴ ወንድ ጠፋ እንዴ? ብታጀራ ውስጥ ካላርቢሽ ወንድ የለም እንዴ? ልጁ ወይስ ታዋቂ ስለሆነ ነው? ወይስ በዚህ ልክ ሱ የምትፈልገው ማለት ነው? እኔ በጣም አፈርኩ በእናንተ ማለት ነው፣ በጣም አፈርኩ። ጌታ ወደ ራሳችሁ ብትመለሹ መልካም ነው። ልጁ ይኖርበት እና ነፂነት አሁን ተመልሰሽ ወደዚህ ምትመጭ ከሆነ ገጣሙ የምትደብሪ የምር ፈንሰሻል እኮ ፈንሰሻል። ይኸው ሰላሳ ሺህ ልትገቢ ነው፣ ትንሽን ይቀረሽ ማለት ነው። እና የአብርሽን ስም እያነሳሽ መጣሽ። አንድ ጊዜ እሱ ከአንቺ ጋር ቪዲዮ ሰርቶልሻል። አሁን ይኸው ሰላሳ ሺህ ልትገቢ ነው። በመልካም ነገር ብትመጪ ከሰላሳ ሺህ በላዩ ሰብስክራይብ ታገኛለሽ። ግን እራሳቸውን ዝቅ እያደረጋችሁ ቤተሰቦቻቸውም ባታሰድቡ በማኑ ወንዶች ማይረቡ ወንዶች ምክር መታሽ። ዛሬ ራስሽን ዝቅ እያደረሽ ሚዲያ ላይ ማንም ሰው አፌን የከፈተብሽ አንቺ በዚህ ልክ ትወርዳለሽ እንዴ? አረ ወደ ራሳቸው ተመልሱ። የምር ክብር ይበልጣል ከምንም በላይ ማለት ነው። እና ክብር ይበልጣል። ስለዚህ ልጆቹ ይኖሩበት ቆርጣና ረብሽ ይኖሩበት፣ ከሰው ህይወት ወጡ። እንደ ወንድ ቢሄድ እኮ ከተሻለ ወንድ ይመጣልሻል። እንደ ፈጣሪ ፈጣሪ ዋናው ነገር ጤና ይስጣል። ዛሬ ምን እንደምንሆን አናቅም። የሰው ልጅ እኮ በድንገት የሆነ ነገር ይሆናል። ስለዚህ ለነገ አስቡ፣ ስለዛሬ ሳይሆን ማለት ነው። ስለዚህ ራስሽን ህይወት ብትኖሪ መልካም ነው። ባሪፍ ባሪፍ ስራሽ ብትመጪ ይሻልሻል። ለምን ገዳም ገብተሻል? ለአራት ቀንም ቢሆን ለሶስት ቀንም ቢሆን ቆይተሽ ራስሽን አሳድሰሽ መተሻል። አሁን ተመልሰሽ ሌላ ታሪክ ይዘሽ ስትመጫ አይደብርሽው። ለምንድን ወደ ራስሽ ማትመለሽ? ነፂ ወይስ ቡታጀራ ውስጥ ዙር የሚያደርግ ወንድ ጠፋ? ፈጣሪ ሆይ ምን አይነት ዘመን ላይ ደረስን እንዴ! አሁን እኮ ሴቶች ባሳችሁ እኮ ወንድ ልጅ እንኳን የፍቅር ጥያቄ ቢጠይቃችሁ፣ አሁን ምን ያደርግልሽ ነው በዚህ ልክ? እንደዚህ ሆነሽ ምትመጭ ጭራሽ ተስፋ ቆርጫለሁ ብለሽ ነበር። አሁን ተመልሰሽ እዚህ ላይ መተሽ ቪዲዮ ከሰራሽ በጣም ነው የምትደብሬ። አይ በእናንተ እኮ እኛ ተሳቃኝ። እውነት በእናንተ ቦታ እኛ ተሳቀኝ ለምንድነው? ወደ ራሳቸው ማትመለስ አለቅም። ፈጣሪ ብቻ ልቡ ላይ ይስጣቸው። ምን ይባላል? ጌታ በስማውስ ቅዱስ ተሳፍራላቸው። ብቻ በተለይ ቡታጀራ ሴቶች ሙሉ አይደለም ይቅርታ፣ ሙሉ ሴቶች ሳይሆን ይሄው ለሶስት ሴትና ለአንድ ሴት ነው ሙሉ ቡታጀራ የሚሰደበው ማለት ነው፣ በእናንተ ምክንያት እና ወንድ ልክ እንደ ጠፋ ወጣ የራ ውስጥ በአንድ ወንድ ልጅ ላይ ምትሉ ምት ጌታ ሆይ ትግስት ወንስጠን። ብቻ እና ፈጣሪ ልቡን አይስጣችሁ። ምን ይባላል። እና ነስ እስኪ እንጠብቅሻለን፣ ምን ይዘሽ እንደምትመጭልን በጉጉት እንጠብቅሻለን። እንላለን እኔ ናት። ስለዚህ

ሱሪ የሚያደርግ እሱ ብቻ ነው እንዴ? ጌታው ወይ ትግስቱን እስላም ብቻ። ለማንኛውም ቤተሰብ ይህን ቪዲዮ ከተመቻችሁ ላይክ አድርጉልኝ፣ ሰብስክራይብ አድርጉ። የኔ ውዶች ስወዳችሁ።